በሁሉም ሰው አምሮ ውስጥ ጥያቄ በሚፈጥር መልኩ ከቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ጀምሮ በርካታ የህዋት አመራሮች ከሚመሯት ኢትዮጵያ ይልቅ ለተገንጣዩ ኤርትራ አጥብቀው ሲከራከሩ የሚታዩ ነበር። ወደብ ከፈለጋችሁ ሂዱ፣ ተዋጉ፣ መንገዱን ጨርቅ ያድርግላችሁ። እኛ ጦርነትን የምናውቀው እንደ እናንተ በንድፍ ሐሳብ ደረጃ ሳይሆን በተግባር ነው የሚል ሐሳብ በአቶ መለስ የተሰነዘረበት ሁኔታም እንደነበር የሚታወስ ነው። ከእንግዲህ ወዲያ እዋጋለሁ የሚል ካለ መንገዱን ጨርቅ ያድርግለት የኤርትራን ህዝብ አንበረክካለ የሚል ካለ መንገዱን ጨርቅ አግለት። አቶ መለስ እንደውም ወደብ ሸቀጥ ነው፣ ገንዘብ ይኑረን እንጂ አማርጠን የምንገዛው አገልግሎት ነው በማለት አጥብቀው እስከ መከራከርም የደረሱበት አጋጣሚ በጊዜው ተሰምቷል። አቶ መለስ በቃለ ምልልሶቻቸው፣ በፓርላማ ማብራሪያዎቻቸው ሳይቀር የወደብንና የባህር በርን ጉዳይ እያጣጣሉ ነበር የሚናገሩት። የአንድ መሪ ለሌላ አዲስ ለሚፈጠር አገር ጠበቃ ሆኖ በዚያ ደረጃ ሲከራከር ምናልባትም የአቶ መለስ ዜናዊ ጉዳይ መጀመሪያው ሰው ሆኖ የተመዘገበ ይመስላል። ያውም ወደብና የባህር በርን በሚያክል ትውልድን እስከ ወዲያኛው ዘግቶ በሚያስቀር የፖለቲካ ውሳኔ ላይ ነው የአቶ መለስ ማህተም ያረፈው። በዚሁ ግርግር የኤርትራ ህዝበ ውሳኔ በማካሄድ ኢትዮጵያን ከቀይ ባህር ውጭ አድርጋ ሁለት ግዙፍ ወደቦችን ጠቀለለች። ኢትዮጵያ በጊዜው የነበራት ጠቅላላ የህዝብ ቁጥር ከ45 እስከ 50 ሚሊዮን የሚገመት ነበር። በወቅቱም የኢትዮጵያ የህዝብ ቁጥር ዓመታዊ እድገት እስከ 3.2 በመቶ ስለነበር የዚህ ህዝብ ቁጥር በጥቂት ዓመታት ውስጥ አንድ መቶ ሚሊዮን የሚሻገር መሆኑ እርግጥ ነበር። ከ3 ሚሊዮን በላይ ህዝብ የሌላት ኤርትራ ከሷ በብዙ ጥፍ ቁጥር የያዘችውን ኢትዮጵያ ከባህር በር እና ከወደብ አልባ ውጭ አድርጋ አገርነቷን እንድታውጅ ሲደረግ በቀጣይ ጣጣ ሊከተል እንደሚችል ግልጽ ነበር። ሌላው ቀርቶ በጊዜው የአሜሪካ መንግስት የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ኸርማን ኮሆን ሳይቀሩ ይህንን ጉዳይ ለኢትዮጵያ መንግስት አጥብቃ ያነሱበት ሁኔታም ነበር። ሆኖም ያቶ መለስ የነበረው አጭር መልስ ከዚህ በኋላ ያለው ጉዳይ የሚመለከተው የኢትዮጵያና ኤርትራ መንግስታት እንጂ ሌላ ሶስተኛ ወገንን አይደለም የሚል ነበር። ህርማን ኮሆንም መልካም እድል ብለው ገለላሉ። ከዚያ በኋላ ወሳኙ ሩጫ የኤርትራን ህዝብ በውሳኔ ወደ ማካሄዱ ላይ ሆነ። የኢትዮጵያን ወደብ ጥያቄ ከኤርትራ መገንጠል ጋር አያይዙ የሞገቱ ሰዎች የቀድሞ ስርዓት ናፋቂዎች፣ ተስፋፊዎች፣ ኤርትራን ህዝቧን ሳይሆን መሬቷን የሚፈልጉ ኢዲሞክራቶች በሚል ጥጋቸውን እንዲይዙ ተደረገ። በዚህ መልኩ የኢትዮጵያ ህዝብ ዘላቂ ጥቅም 100% ተዘግቶ የኤርትራ ህዝብ ወሳኔ ተካሄደ። የባህር በሩ ይቅርና ቢያንስ ለውጪ ገቢ በሚሆን የንግድ እንቅስቃሴ ኢትዮጵያ በምን መልኩ የወደብ አገልግሎት ማግኘት ትችላለች? የሚለው ጥያቄ ሲነሳም ኢትዮጵያ ወደብ ባለቤት በነበረችበት ጊዜ በነበረው የአገልግሎት ደረጃ አሁንም ምንም ሳይጓደል እንድታገኝ ይደረጋል ሲሉ ፕሬዝዳንት ኢሳያስ ተናገሩ። ሌላው ለኢትዮጵያ የሰጠው